ሰላም አለይኩም በረካቱ ወበረካቱ ድንና ተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላ በእያላችሁበት አላህ ሰላም እዝነት ይልያችሁ እንዲሁም አለ ሀገራችንን ሰላም ያደርግልን ይያልኩኝ ዛሬ ደግሞ ሐራ የሚሄድ የረመን አስቤዛ ነው ማሳያችሁ ማለት ነው ሀባይብ እና የልጆች አልባሳት እዚህ ጋር አለ ጫማም ቱታም አለ ማለት ነው እንግዲህ ሺህ 70 ብር ነው የፈጀብኝ እዚህ ጋር እንደምታዩት ቆንጆ ሆኖ የተዘጋጀ ሹሮ እና በርበሬ አለ። ዘጠኝ ኪሎ በርበሬ በሶስት መቶ ዘጠና ብር፣ አንድ ኪሎ ሚጥሚጣ ደግሞ አራት መቶ ብር። አጠቃላይ ሶስት ሺ ዘጠኝ መቶ አስር ብር ነው በርበሬና ሚጥሚጣው ማለት ነው። ከዛ የስምንት ኪሎ በርበሬ ቅመም አንድ ሺ ዘጠኝ መቶ ሰባ አምስት ብር። የስምንት ኪሎ ምገዛው ያው ለሹሮ ስለሚነሳለት ስምንት ኪሎ ብገዛ በቂ ነው ብዬ ስላሰብኩኝ ነው። በዛ ላይ ደግሞ ስገዛ ያውዛው ቁጭ ብዬ ተመጥኖ ነው የምገዛው። ምክንያቱም እንዳይበዛበትም እንዳያንሰውም ማለት ነው እና ሀባይቢ 1975 ብር ቅመሙ ጋራ በርበሬው ይህንን ይመስላል። ማሻአላ ተባረከ ራህማን ሆኖ ነው የተዘጋጀላት። ከዛ ሽሮ ደግሞ 10 ኪሎ አላት። እዚህ ጋር ባቄላ 5 ኪሎ ባቄላ በ180 ብር፣ 5 ኪሎ ጓያ በ180 ብር አጠቃላይ 10 ኪሎ 1800 ብር ማለት ነው። ሁሉም በ180 ስለሆነ፣ ከዛ የ10 ኪሎ ሽሮ ቅመም ከደረቅ እስከ እርጥብ ማለት ነው 1520 ብር ነው የገዛሁት። ማዘጋጀ 1500 ብር እንደዚህ ሆኖ ቆንጆ ሆኖ ተዘጋጅቶላታል ማለት ነው። ማሻአላ ተባረከ ረህማን፣ እንግዲህ በጤና የሚጠቀሙበት ያደርጋቸው። ከዛ እዚህ ጋ 5 ኪሎ መኮረኒ 6 600 ብር፣ ኪሎ በ120 ብር። 10 ኪሎ ሩዝ 1ሺ 1200 ብር፣ ኪሎ በ120 ብር። 5 ኪሎ ስኳር 750 ብር፣ ኪሎ በ150 ብር ማለት ነው። እዚህ ጋር ቴምር ቴምር እንግዲህ ቀነስ አድርጓል ማለት ነው። 100 ብር ቀንሷል። አንኖር ነው ያው እንግዲህ ረመዳን ሲመጣ መጀመሪያ ሰሞን በጣም እንግብግብ ይላል ዋጋ። ከዛ ደግሞ ረመዳን። መካከል ላይ ሲሆን ይቀንሳል ማለት ነው። እና ቴምር አልኖር ቴምር በጣም የሚያምር ቴምር ነው እንደምታዩት፣ ማሻአላ 2300 ብር ነው የገዛሁት። እስከዛሬ 2400 ብር ነበረ። አሁን 2300 ብር እንደምታዩት፣ ማሻላ የሆነ ጥርት ያለ ቴምር ነው አልኖር ማለት ነው። እንዲሁም ኦመር ዘይት 1700 ብር ሆኖ ነበረ። 1650 ብር። በነገራችን ላይ ይሄን እቃ የገዛሁት ትናንትና ቅዳሜ ነው። ዛሬ ቪዲዮ የምሰራላችሁ እሁድ ማታ ነው። ከዛ ቡና ነው፣ 3 ኪሎ ቡና። ቡናው በቃ ምንም ነገር የሚወጣለት ነገር የለም ቆንጆ ቡና ነው። ዋጋው ግን 950 ብር ነው ኪሎ ማለት ነው። 3 ኪሎ 2850 ብር። ያው የቡናው ውድ ከመሆኑ በስተቀር ምንም አይነት ነገር የሚወጣለት የለም። በዛ ላይ ደግሞ ማሻአላ ሲቆላ እበረ ምጣዱ ላይ ማለት ነው ወላሂ ዘይት የተደፋበት ነው የሚመስለው። ጣዕሙ ደግሞ በጣም ቆንጆ ነው፣ ውሃ ያነሳል። ያው ቡና ዘንድሮ በጣም ነው የተወደደው። እንደምታውቁት በቃ ከ350 ጀምሮ 1000 ብር አሁን አንድ ሺ አምስት መቶ ድረስ ይሸጣል ቡና ማለት ነው። ይሄ ያው ነው እንደ እንደረከባ ሁልጊዜም ስለምገዛ እኔም ሆንኩ ዝይነት እንደረከባ ብዙ ጊዜ ስለምንገዛቸው በአስተያየት ነው የሚሰጡን እኛ ማለት ነው። እና አስቤዛዋ ይሄንን ይመስላል። ማሻአላ አጥር ምጥን ያለ ከዛ አልባሳት አሉ፣ እነሱን ላሳያችሁ። ያ እንደምታየዋቸው ቀሚሶቹ የልጆች ቀሚስ ለሁለት ዓመት ልጅ ሁለት ቁጥር ማለት ነው። እችን ሁለት ቁጥር ናት የገዛኋት ሁለት ሺህ አንድ መቶ ሀምሳ ብር። በጣም ልብስ ጭማሬ ነው፣ በጣም ከምነግራችሁ በላይ ማለት ነው። ያው በአለም እየደረሰ ነው። በዛ ላይ ደግሞ ትራንስፖርት የሚባል ነገር ስለሌለ ከደሴ ኮምቦልቻ ራሱ በቀን ሁለቴ ሶስቴ እንዳልሄድኩኝ እኔ መመላለሻ በቀን አንድ የራሱ ትራንስፖርት ጠፍቷል፣ አሁን ማለት ነው። ቤንዚል ስለተወደደ ቤንዚል ስለጠፋ ተወዶም የለም ሲጀመር። እና እዚህ ጋር ደግሞ የአምስት አመት ቀሚስ ናት ስምንት ቁጥር፣ ያኔ በእድሜ ስምንት ነው የሚለው፣ ግን ለአምስት ዓመት ነው። ይሄን የገዛሁት እንደምታዩት፣ ለአምስት አመት በቂ ነው። ሁለት ሺ አንድ መቶ ሀምሳ ሁለት ሺ አንድ መቶ ሀምሳ አራት ሺ ሶስት መቶ ብር ነው ለሁለቱ የከፈልኩት ማለት ነው። ከዛ እዚህ ጋር ለእናቷ ለየት ያለች ሽፎን ይሄ አዲስ የመጣው ሽፎን ነው። ዋጋው ተመሳሳይ ነው፣ 2800 ብር ነው። እንደምታዩት ረዘም ያለ ነው፣ በጣም የሚያምር ከለር ነው ደግሞ ከለሩ ወጣ ያለ ሽፎን ማለት ነው። አሁን የመጣው ደግሞ ይሄ ነው። ከፈለጋችሁት ማለት ይሄ ነው። በጣም የሚያማምሩ ከለሮች አሏቸው እነዚህ ሽፎኖች። ዋጋ 2800 ብር፣ ሻርፑ ደግሞ 800 ብር ነው። 3600 ብር አጠቃላይ ማለት ነው ይሄ 3600 ብር። እዚህ ጋር ለልጇ ለአምስት ዓመቷ ጫማ 28 ቁጥር ብላኛለች። ጫማይቱ በጣም ቆንጆዬ ጫማ ናት። ለገጠርም ትሆናለች ማለት ይሄ እንትን ያለች ናት። ጥንክር ያለች ጫማ ናት፣ ምቾት ያላት 1500 ብር ጫማይቱ እና ቱታ ቱታ 1100 ብር ነው የገዛሁት። ቆንጆ ቱታ ነው ለአምስት ዓመት ል ከለር ግን አማራጭ ከለር አላገኘሁኝም። ይሄንን አረኩላት። ኪስ አላት ምናምን ኳሊቲ ቱታ ናት ማለት ነው እንደምታዩት ማሻአላህ ቆንጆ የቱታ ናት። እና ከላይ ይህች ናት፣ ቱ ፒስ ነው ስሪ ፒስ አይደለም፣ ሁለት ገጣ ብቻ ነው ማለት ነው። ግን ኳሊቲ ነው። ይሄ ለአምስት ዓመቷ ልጅ ነው። እንግዲህ ሀባይብ ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። የረመዷንን እንሰራላህ ደግሞ ያቅለልላችሁ ወደፊት አገራችሁ መጥታችሁ በሰላም በፍቅር ቤተሰቦቻችሁ ጋር የምታፈጥሩ ያደርጋችሁ ምኞቴ ነው። ሰላም ሁኑልኝ።